በኤሞ፣ በዋትሳፕ፣ በቴሌግራምና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ ዛሬ ደግሞ የምናየው አብዛኛውን ጊዜ በበዓል ወቅት የምንጠቀምባቸው ቃላቶችን ይሆናል። እነሱንም እስኪ በጋራ እየጻፍን በእንግሊዝኛም በአማርኛም እየጻፍን ደብተር እስክርቢቶ ማዘጋጁና እየጻፍን ቸክ እያደረግን እያረጋገጥን እያየን ያለን ማለት ነው። እሺ ወደ ትምህርታችን ስንገባ አብዛኛውን ጊዜ በበዓል ወቅት የምንጠቀምባቸው ቃላት ቃላቶች። እሺ እስቲ እንኳን አደረሳችሁ ሁላችሁ ጻፉልኝ። እስቲ እንኳን አደረሳችሁ እ ኳ ን እንኳን አ ደ ረ ሳ ች ሁ እንኳን አደረሳችሁ። እሺ ጻፋችሁ፣ አብረን እንጻፈዋው ልክ እንደዚህ አድርጋችሁ ጽፋችሁ ከሆነ ልክ ጽፋችኋል ማለት ነው ወይም ትክክል ናቸው ማለት ነው ደግሞም በእንግሊዘኛ እስኪ በእንግሊዘኛ እንኳን አደረሳችሁ ብላችሁ ጻፉ እስቲ እ እንኳን አደረሳችሁ እሺ ጻፋችሁ እሺ። አሁን ደግሞ በጋራ እንጻፈው። እንኳን አደረሳችሁ። ልክ እንደ ጽፋችሁ ከሆነ ልክ ናችሁ። አሁን ደግሞ እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እሺ በጋራ ስንጽፍ እንኳን አብሮ አደረሰን ልክ እንደዚህ ከጻፋችሁ ልክ ናቸው ማለት ነው። እንኳን አብሮ አደረሰን። አሁን ደግሞ በእንግሊዘኛ ደግሞ በእንግሊዘኛ ስንጽፈው እንኳን አብሮ አደረሰን። እሺ ይህንም አሁን በጋራ እንጽፈዋለን። የጻፋችሁትን ደግሞ ከዚህ ጋር ቼክ እያደረጋችሁ ደጋግማችሁትን ትለማመዳላችሁ ማለት ነው። እሺ እንኳን እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እሺ፣ አሁን ደግሞ እንኳን አደረሰሽ እንኳን አደረሰሽ እንኳን አደረሰሽ እ እንኳን አደረሰሽ ጻፋችሁ። እሺ በጋር ነው ጻፍ። እንኳን አደረሰሽ እንደጽፋችሁ ከሆነ ልክ ናቸው ማለት ነው። አሁን እስቲ በእንግሊዘኛ እንኳን አደረሰን ብላችሁ ጻፉ። እንኳን አደረሰሽ እንኳን አደረሰሽ ው በጋራ ስንጽፈው እንኳን አደረሰሽ ልክ እንደዚህ እንጽፈዋለን ማለት ነው። አሁን ደግሞ እንኳን አደረሰህ ለወንድና ለሴት ሲሆን ማለት ነው። አደረሰሽ እንኳን አደረሰህ እንኳን አደረሰህ እንኳን አደረሰህ በጋራ ስንጽፈው እንኳን አደረሰህ ይኸው ልክ እንደዚህ እንጽፈዋለን ማለት ነው። እሺ፣ አሁን ደግሞ በእንግሊዘኛ እስኪ እንኳን አደረሰህ ብላችሁ ጻፉ። እስኪ እንኳን አደረሰህ እሺ፣ በጋራ እንጻፎስ ከሞከራችሁ፣ በጋራ እንጻፎሽ እንኳን አደረሰህ ልክ እንደዚህ እንጽፈዋለን ማለት ነው። እንኳን አደረሰህ። እሺ፣ አሁን ደግሞ በዓል እንዴት ነው? ብላችሁ ጻፉ እስኪ። በዓል እንዴት ነው? በዓል እንዴት ነው? በዓል እንዴት ነው? እሺ ጻፋችሁ። በጋራ ም ጻፈው በዓል እንዴት ነው? በዓል እንዴት ነው? ልክ እንደዚህ ጽፋላችሁ ማለት ነው። በእንግሊዘኛ እንግሊዘኛ በዓል እንዴት ነው ብላችሁ ጻፉ እስቲ ባእል በዓል እንዴት ነው በዓል እንዴት ነው? እሺ እንግሊዘኛ ው በዓል በዓል እንዴት ነው? ልክ እንደት ትጽፋላችሁ ማለት ነው። አሁን ደግሞ ስራ ጤና ሁሉ ሰላም ነው ብላችሁ ጻፍ ስራ ጤና ሁሉ ሰላም ነው። ስራ ጤና ሁሉ ሰላም ነው። እሺ በጋራ እንጻፍ ስራ ጤና ሁሉ ሰላም ነው። ልክ እንደዚህ አርጋችሁ ተስፋላችሁ ማለት ነው። እሺ በእንግሊዘኛ ደግሞ ስራ ጤና ጤና ሁሉ ሰላም ነው። እሺ አሁን ደግሞ በጋራ እንጻፈው። ስራ ጤና ሁሉ ሰላም ነው። ልክ እንደዚህ ትጽፋላችሁ ማለት ነው። አሁን ደግሞ ምን ነው ጠፍተሃል? በሰላም ነው። ምን ነው ጠፍተሃል? በሰላም ነው። እሺ። ምን ነው ጠፍተሃል? በሰላም ነው። እሺ። ልክ እንደዚህ ትጽፋላችሁ ማለት ነው። ምን ነው ጠፍተሃል? በሰላም ነው። እሺ አሁን ደግሞ በእንግሊዘኛ እስኪ ምን ነው ጠፍተሃል ብላችሁ ጻፉ። እስኪ ምን ነው ጠፍተሃል? በሰላም ነው። እሺ ምን ነው ጠፍተሃል? በሰላም ነው። እሺ አሁን ደግሞ አብረን እንድንሄድ አብረን እንድንሄድ አ

አብረን እንድንሄድ እሺ። በእንግሊዘኛ ደግሞ አብረን እንድንሄድ እሺ። ይህም በተመሳሳይ በእንግሊዘኛ ማለት ነው እሺ። ጻፋችሁ እሺ አብረን እንድ እንሄድ እሺ ልክ እንደዚህ አድርጋችሁ ትጽፋላችሁ ማለት ነው። እሺ አሁን ደግሞ እሺ እንሄዳለን ውዴ እሺ እንሄዳለን ውዴ እሺ የጻፋችሁ ነው። እ በጋራ ስንጽፈው፣ እሺ እንሄዳለን ውዴ። ደግሞ አሁን በእንግሊዘኛ ስንጽፍ ደግሞ እሽ እንሄዳለን ውዴ እሺ አሁን ደግሞ በጋራ እንጻፈው። ቼክ አድርጉና እሺ እሺ እንሂድ ዳለን እሺ እንሂድ ዳለን ውዴ እሺ። እንዲህ እያደረጋችሁ እየደጋገማችሁ ቪዲዮንም እያስቆማችሁ ደጋግማችሁ በማየት እየጻፋችሁ ተለማመዱ። ለዛሬ ዘንድላችሁ የመጣን ይህን ይመስላል። በቀጣይ በሌላ ቪዲዮ እስከ ምንገናኝ ድረስ ለዛሬ ዘንድላችሁ የመጣን ይህን ይመስላል። በኦንላይን መማር መከታተል ላይ የምትፈልጉ ከታች ባለው ስልክ ደውሉልን፣ በማስተማር ላይ እንገኛለን። ለዛሬ ዘንድላችሁ የመጣን ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከ ምንገናኝ፣ መልካም ጊዜ፣ ሰናይ ቆይታ